ሰላም ሰላም ውዴቱ አካዳሚ ተከታዮች ሰላማችሁ፣ ዛ በያላችሁበት። እኔ ደህና ነኝ፣ እግዚአብሔር ይመስገን። በዛሬው ትምህርታችን የቃላት ምስረታ ክፍል 27 ይችላችሁ ቀርብ ያለው። ታዲያ እናንተም ካሁን በፊት የተሰሩ ቪዲዮዎችን ተመልሳችሁ እያቸው፣ ያግዟቸዋል፣ ይጠቅማቸዋል። ሀሳብ አስተያየት ያላችሁ በኮሜንት አሳውቁኝ። እንዲሁም በአካል ሆነ በኦንላይን መማር ፈልጉ፣ ከታች ባለው ስልክ፣ በኢሞ፣ በዋትሳፕ፣ በቴሌግራም ያናግሩኝ። ይደውሉ፣ ይማሩ። የቃላት ምስረታ ክፍል 27 አብረን እናያለን። አ ደ ረ ጋ ለ ሁ አድርጋለሁ እ ሄ ዳ ለ ሁ ወሄዳለሁ እ መጣ ለሁ እመጣለሁ ተቀምጫ ለሁ ተቀምጫለሁ እዋኛ ለሁ እዋኛለሁ

ሰ ን ለመወሰን መ ስ ማ ማ ት መስማማት መ ከ ላ ከ ል መከላከል

ወይ ዘመናዊ ዘመናዊ አመሰግናለሁ ውዴቱ አካዳሚ ተከታዮች ቀጣይ በሌላ ክፍል እንገናኛለን ሀሳብ አስተያየት ያላችሁ በኮሜንት አሳውቁኝ በአካልም ሆነ በኦንላይን መማር ለምትፈልጉ ከታች ባለው ስልክ በኢሞ በዋትሳፕ በቴሌግራም ያገኙኛል መልካም ጊዜ አመሰግናለሁ።